አደይ ድራማ በክፍል ሀምሳ እንግዲህ የሊዲያ ሲገርመን አደይም ታግታለች ማለት ነው። ከዚህ በኋላ አደይና ሊዲያ ናኦል ያላቸውን ነገር በሙሉ ከማድረጉ ውጭ ሌላ ምንም አማራጭ የላቸውም። አዴ የታገተችበት ምክንያት ደግሞ ሊዲያን አድናለው ብላ እንግዲህ በር ቆልፋበት አትወጣም ለፖሊስ ነው ማመለክተው ሊዲያ ያለችበትን ቦታ ካላሳየኝ እዚህ ክላስ እንድትወጣ አላደርግም ስትለው እንግዲህ እዚህ ክላስ ካልወጠው ሊዲያ ትሞታለች። እኔ ካልሄድኩ ሊዲያ መሞት ነው እንዳትሞት ከፈለግሽ ግን ከዚህ ክላስ አስወጪኝና ከሞት ላድናት በማለት ከፈለግሽ ግን አብረን እንሂድና ሊዲያን ይዘሻት ትመጫለሽ፣ ቃል ግባልሻለሁ በማለት እንግዲህ አደይን ሸውዷት እንግዲህ ከወሰዳት በኋላ ግን ልክ እንደ ሊዲያ ስራው ነው እንድትቀላቀል አድርጓታል ማለት ነው። አደይና ሊዲያ አሁን ሊዲያ ትንሽ ቀለል ብሏታል አደይ ስለተጨመረችላት ነገር ግን እንዴት ሊያመልጡ እንደሚችሉ እየተመካከሩ ነበር። እንግዲህ ለመሄድ እሱ ዝግጁ አድርጓቸዋል። እነሱ ደግሞ እንዴት ማምለጥ እንዳለባቸው እያሰሙ ነበር። ነገር ግን የሚያመልጡበት ምንም አይነት መንገድ የላቸውም። ና ኦል ግን ይህን ስራ ሊሰራ የቻለበት ዋናው ምክንያት ፍቅር ስላለችው ብቻ ሳይሆን እሱ ራሱ የልጅነት ፍቅረኛውና ጓደኛው በሌላ ሰው ስለተያዘችበት እሷን ለማስለቀቅ ደግሞ ሴቶች ስለሚያስፈልጉት የልጅነት ፍቅረኛውን ለያዘበት ሰው እነዚህ ሴቶች በመስጠት እንግዲህ የራሱን ፍቅረኛ ለማስመለስ ጥረት እያደረገ ይገኛል አሁን ሌዲብ ደግሞ ፍቅር እጇ ካለበት ፍቅርን አልፋታትም፣ አልለቃትም እያለ ይገኛል። ባርኮቴም ቢሆን እንዲሁ ፍቅር እጇ ካለበት ምንም ብታደርጋት፣ ልናገር አልሞክርም እንኳን አንተ እኔም ልለቃት አልችልም እያሉት ይገኛሉ። ያው ፍቅር አደይን እንዲያግትላት በተደጋጋሚ ስትጠይቀው ነበረ። እንግዲህ ያሰበችው ነገር ተሳክቶላታል። አሁን አደይ ቤት ውስጥ የለችም። ሁሉም ሰዎች እየተደነባበሩ ይገኛሉ። ሁሉም ትኩረቱን ፍቅር ላይ እያደረገ ይገኛል። ቤዛም ጭምር። ቤዛና ፍቅር ደግሞ እየተመካከሩ ነበረ። ናኦል እንግዲህ እኛንም ነገር ሊወስደን ስለሚችል እንመካከር ና ይህን ሰው ለፖሊስ እናመልክት አሳልፈን እንስጠው እያሉ ነበረ። እንግዲህ ቤዛ አንድ መረጃ ናኦል ለዴቭ ና ለባርኮት አሳይታቸዋለች። እንግዲህ ሌዲያ እሱ ጋር እንዳለች እሱ እንደወሰዳት ና እንዳገታት እንደ ሞተችም ነው ዴቭ የሰማው ይ ነገር ደግሞ ለዴቭ በጣም ተስፋ አስቆራጭ ና አሳዛኝ ሆኖበታል ማለት ነው። ናኦል ቀስ በቀስ ሁሉንም ሴቶች ጠራርጎ ሊወስዳቸው ነው ማለት ነው። ምክንያቱም ናኦል የተጠየቀው ሰላሳ ሴቶች ነው እነዚህ ሰላሳ ሴቶች እስከሚሞሉለት ድረስ ቤት ውስጥ ያሉትን ሴቶች በሙሉ ጠራርጎ ይወስዷቸዋል ማለት ነው። ከዛ በፊት ግን የናኦል ስራ ተደርሶበት ፍቅርና ቤዛ ፈርተው እነሱም እንደዚህ አይነት እጣፈንታ እንዳይደርሳቸው ከገባቸው ምናልባት ናኦልን አሳልፈው ለፖሊስ ሊሰጡት ይችላሉ። ነገር ግን ፍቅር አሁን እየመሰላት ያለው እሷ ስላዘዘችውና አድርግ ስላለችው ብቻ ነበረ። ነገር ግን ይሄኛውን ዋነኛውን ሚስጥሩን አያቅም ነበረ። ፍቅር እንግዲህ ያው ልጅነት ፍቅረኛውን ሲደበድባት እና የሆነ ነገር ሲያደርጋት ቪዲዮ ቀርጻ ይዛበት ስለነበረ በዛ ምክንያት ነበረ እንግዲህ ፍቅር ያን ቪዲዮ እንድታጠፋለት እና አደይንና ቤት ውስጥ ያሉት ሴቶችን ለማገት እየተስማማ ማለት ነው። አሁን ላይ ደግሞ ፍቅር ላይ ያለውን ቪዲዮ እንድታጠፋለት አድርጓል። ቀጥታውን ለሰውየው እነዚህን ሴቶች ሰጥቶ ፍቅረኛውን ማስመለስ ነው ዋናው ስራው። ናኦል ናኦል እንግዲህ እናንተ ጋር ክፉ መሆን ፈልጌ ሳይሆን በምወደው ሰው ስለመጣቤ ነው። የምወደውን ሰው ማጣት ስለማልፈልግ እንድታ ግዙኝና እንድትረዱኝ እፈልጋለሁ፣ በማለት እንግዲህ የሊዲያ መታገት ሳያንስ አደይም ታግታ እንግዲህ መጥፎ ስራ ውስጥ ልትሳማራ መንገድ ላይ ናት። እንግዲህ እነሱ ሊያመልጡ ይችላሉ ወይስ ደግሞ ናኦል እንዳሰበው አሳልፎ ሊሰጣቸው ይችላል? ፍቅርና ሊዲያ እንግዲህ እንደታዘዙት ይህን አይነት ስራ ሊሰሩ ይችላሉ ወይስ እንዴት ነው ማምለጥ የሚችሉበት መንገድ? ዴቭ እና ባርኮትስ ናኦል እነዚህ ልጆች መጥፎ ነገር ሳያደርጋቸው ሊደርሱበት ይችላሉ? ፍቅር እስከ ዝምታን መርጣ እሷ ተራ እስከሚደርስ ትጠብቃለች። ቤዛም እንዲሁ በተለይ በፍርሃት እየራደች ትገኛለች። ይህን ስራ እንደሚሰራ ስላወቀች አሳልፋ ልትሰጠው የምትችለው ቤዛና ፍቅር ናቸው። ከዛ ውጭ ግን ያሉ ሰዎች ብዙም ሊያውቁ አይችሉም። በሌላ በኩል ግን ደመቀና ንጉስ እየተከታተሉት ይገኛሉ። የት እንደሚወጣና የት እንደሚገባ በቅርቡ እነሱ ሊያውቁበት ይችላሉ። ነገር ግን ከዛ በፊት አዴን ስለሸወዳት ብዙ ነገሮችን እየነቃች ነበረ። አዴ እንግዲህ ፍቅርና ቤዛም ሲመካከሩ ታቸው ነበረ። ነገሮች ሊበለሻሹ ትንሽ ነበር የቀራቸው። አዴ እንግዲህ ፍቅርና ሊዲያ ሲያወሩ ስለሰማች ነበረ እንግዲህ እና ኦሌ በር ዘግታ አልከፍትም፣ ለፖሊስ እና መልክ ሲሉ ስለሰማቻቸው እነሱ እስከሚመጡ ልጠብቃቸው ነበር ያሰበች። ነገር ግን እግላት አለው ሊዲያን ስላላት በሩን ከፍታለታለች ሰላም ወዲ ቻናል ቤተሰቦች እንዴት ናችሁ ደህና ናችሁ በጣም ደህና ነኝ እግዚአብሔር ይመስገን አደይ ድራማ እንግዲህ ክፍል ሀምሳ በዛሬው ተለቋል በክፍል ሀምሳ አንድ ደግሞ ምን ሊፈጠር ይችላል የሚለውን ነገር የምናወራበት ይሆናል ማለት ነው በክፍል ሀምሳ እንግዲህ በጣም አስደንጋጭ ነገር ነው የተፈጠረው ምክንያቱም ከአሁን በፊት ለምለምና ሊዲያ ለመታገድም ሆነ ስራውን ለመስራት ስላልተስማሙለት እናቆል በጣም ተቸግሮ ነበረ ለምለምንና አደይን ለመውሰድ በጣም ከባድ ሆኖበታል። በተለይ ቤዛ እሱ ሁሉንም መውሰድ ነው የሚፈልገው ነገር ግን ቤዛና ለምለም በተለይ በጣም ከባድ ሆኖበት ነበር። አሁን ላይ ፍቅር የምትፈልገው አደይንና ቤዛን እንዲወስድላት ነበረ። ቀስ በይ ሊዲያ፣ ልጨርስና ከዛ በኋላ ደግሞ አደይን እወስድልሻለሁ ብሏት ነበር። እሱም እንግዲህ በቃሉ መሰረት አደይን እንደምንም ብሎ ሸውዶ ሊወስዳት ችሏል ማለት ነው። አደይም እንግዲህ ይህ ስራ ልትሰራ ነው ማለት ነው። ባላሰበችውና ባልጠበቀችው መንገድ እሷ ሄደች ሊዲያን ከሞት ለማትረፍ ና ከታገተችበት ለማስወጣት ነበር። ነገር ግን ያላሰበችው ነገር ጠብቋት እንግዲህ ብዙ ነገር ተፈጥሯል። እሷም የማታስበው ና የማትፈልገው ስራ ውስጥ ሳትፈልግ ገብታለች ማለት ነው። እንግዲህ ሊዲያ ና አደይ እንዴት ነው ሊያመልጡ ና ሊወጡ የሚችሉት? ወይስ ደግሞ እዛው እንደታገቱ ስራቸው ይቀጥላል? በእርግጠኝነት አሁን አደይም ስትደገም ቤት ውስጥ ያሉ ወንዶች እብድ ነው የሚሆኑ በፖሊስ ከመያዙ በፊት እና ኦልን እነሱ ራሳቸው አንቀው የሚገሉት ነው የሚመስለኝ። ምክንያቱም ዛና ፍቅር ያው ሊዲያ እና ኦልጋ እንዳለች በደንብ ስለደረሱባት ማለት ነው። አሁን ላይ ፍቅር ላይ ከባድ አደጋ እየደረሰባት ነው። ምክንያቱም እነዚህ ሴቶች እንደዚህ እንዲሆኑ ያደረገችው እሷ ስለሆነች ና ኦልን ወደ ቤት ስላመጣችው፣ እነሱን አሳምና እዚህ ቤት እንዲሆን ስላደረገችው ሁሉም እንግዲህ ፍቅር ላይ እጃቸውን መቀሰሩን ተያይዘውታል። ፍቅር ደግሞ በፍርሃት እኔ አይደለውም፣ እኔ ምንም አላደረኩም፣ ምንም አላጠፋውም፣ እሱ የሚሰራውን ስራ አላቅም እያለች ነው ፍቅር። ሰላም ላይ ወጥመድ ላይ ገብታለች። ምንም ነገር እንዳትናገርና እንዳትተነፍስ አስጠንቅቋታል። ምክንያቱም ብዙ መረጃና ፋይል ፍቅር ላይ ስለ ያዘባት ማለት ነው። ፍቅር እንግዲህ አዴንና ቤዛን እንዲያስወጣላት ነው ወደዚህ ቤት ያመጣችው እንጂ ከዛ በኋላ ዴብን አፍቅራ ለመኖር ነው ይሄን ሁሉ መስዋዕትነት የምትከፍለው። ነገር ግን ነገሮች ባላሰበችው መንገድ እየሄዱባት ይገኛሉ። ዴብን አፈቅራለው እወዳለው፣ አዴን እዚህ እንድትርቅ አድርጉልኝ። አዴ ከራቀች ዴብ እኔን ይወደኛል፣ ያፈቅረኛል፣ ለኔ ልዩ ቦታ ይኖረ ተቆጥረዋል ብላ ነበር ያሰበች። ነገር ግን በምላሹ ዴብ የበለጠ እየጠላትና ለማየት ሁሉ እያስጠላች መጥታለች። ምክንያቱም ፍቅር የምትሰራውና የምታደርገው ነገር ሁሉ እንኳን ለፍቅር ለጉርብትና የማትመኛት አይነት ሴት እየሆነች ነው ማለት ነው። አሁን ላይ ፍቅር ላይ ከአሁን በፊት እንግዲህ ፍቅር ብዙ ነገር አድርጋለች ሊዲያ አደይ ላይ አደይን ከዴብ ለማራቅ ብዙ ነገር አድርጋለች። ነገር ግን ያሁኑ ደግሞ እየባሰና እየከፋ ሆኗል ማለት ነው። ለአደይ የመጣው እንግዲህ ለሊዲያም ተርፏታል። ሊዲያ በእርግጥ በፊት ከፍቅር ጋር ሆኗል አደይን ብዙ ነገር ለማድረግ እየሞከረች ነበር። አሁን ግን አደይ ለሊዲያ ብላ ራሷን ወደ መጥፎ ነገር ውስጥ አስገብታለች ማለት ነው። በእርግጠኝነት በሊዲያ አማካኝነት ባይመጣባት አደይ አትሸወድም ነበረ። አሁን ላይ እንግዲህ ለምለም ናት የቀረችው። ለምለምን እንግዲህ ደግሞ በደካማ ጎኗ ገብቶ አደይን አሳይሻለሁ ብሎ ምናልባት ለምለምንም እዚህ ስራ ውስጥ ሊቀላቀላት ይችላል ብዬ አስባለሁ። ናኦል የማይሳካለት ከዚህ በኋላ ፍቅርና ቤዛ ላይ እንጂ ለምለምንም ሊወስዳት ይችላል በደካማ ጎኗ ብዬ አስባለሁ። አሁን ላይ ወንዶቹ እየተተረማመሱ ይገኛሉ። የት ናቸው? ማን ወሰዳቸው? የት ገቡ? የሚለው ነገር በተለይ ፍቅር ላይ ሁሉም ሰዎች እያቀሳ ታሰሩ ነው። አሁን ላይ ናኦልን ኦልን ሊይዙትና መጥፎ ነገር ሊያደርጉት ይችላሉ። ነገር ግን ሊዲያና አደይ ይህን ስራ ከመስራታቸው በፊት ቢሆን በይበልጥ የተሻለ ነው። እንግዲህ ናኦል መቼ ነው ዋጋው ሊያገኝ የሚችለው? አደይና ሊዲያስ እንዴት ነው ከናኦል አምልጠው ይህን ስራ ሳይሰሩ ወደ ቤታቸው ተመልሰው የፍቅርንና የናኦልን ሴራ ሊያጋልጡ የሚችሉት? እንግዲህ በክፍል በቀጣይ ክፍል ሊገኝ ይችላል። ቀጣይ ክፍል ላይ እንግዲህ ሊዲያና አደይ ወይ ያመልጣሉ ወይም ደግሞ ስራውን በይፋ ይጀምራሉ። ናኦል እንግዲህ ወደ ቤት መመለስ የሚችልም አይመስለኝ። ከተመለሰ ወይ ለፖሊስ ይሰጡታል ወይም ደግሞ ቤቱን ለቆይ ይጠፋል ማለት ነው ቤዛ እንግዲህ